ሰላም ጤና ይስጥልኝ፣ ውድ የቻናል ቤተሰብ ተከታታዮች። ዘመነ ከወሎ ወደ ጎጃም መመለሻ እንግዲህ መንገድ ዝግጁ ሆኖበታል። እንዲሁም ደግሞ መከተው ማሞ ያገታቸውን አልቅ ማለቱ መረጃዎች ተሰምቷል። እንዲሁም በባህር ደፈን ሲያጠና አንድ ግለሰብ በቁጥጥር ስር ውሏል። እንዲሁም ሌሎች መረጃዎች እንዲያላችሁ ቀርብ ያለው እስከ ፕሮግራም ፍጻሜ ከእኔ ጋር አብራችሁት ቆዩ ዘንድ ከኦዲዮ በአክብሮት እየጠየኩኝ ወደ ቅዳሚ አጀንዳ ይሳልፍ። እስክንድር ነጋ ስለ አዲሱ ፋኖ መሰራረት መግለጫ ሰጥቷል። ከመግለጫውም የመጨረሻ ማሰሪያ የሆነችው ሀሳብ በቅርጽ ብንለያይም በዓላማ ግን አንድ ነን ሲል ተናግሯል። ይህ ማለት እንግዲህ ወደ አንድነት እንደማይመጣ ወይ ደግሞ እንደማይዋሃድ የተናገረበት ሀሳብ ማለት ነው። ሌላኛው ጉዳይ እነ እስክንድር ነጋን ጨምሮ ደረጀ በላይ መከተው ማሞ እስክንድርነጋ ጌታውን አስራድ፣ እያሱ አባተ፣ መቶ አለቃ ማስረሻ ሰጠ የጎጃሙ ማለት ነው። ይሄ በጣም ታዋቂ የሆኑ ፓይለት የነበረው መቶ አለቃ ማስረሻን ጨምሮ እንዲሁም ደግሞ ኮሎኔል ፈንታሁን አዲስ የፋኑ አደረጃጀት እንደሚመሰረቱ እንቅስቃሴ ጀምሯ ማለት ነው። ስለዚህ እነ ዘመነ ጋር ከነ ደሴ የሾውና ደግሞ ሀብቴ ወልዴ ጋር እንደማይደራደር ወይም ደግሞ አብሮ እንደማይመሰርት በግልጽ እነዚህ በራሳቸው እንግዲህ አፋድ ነው አደረጃጀት እንደሚመሰርቱ መግለጫ ሰጥተዋል። ከዚህ ጋር ተያይዞ መክትማ ማሞ ያገታቸውን ከየደሴን ታጣቂች የሸዋ ማለት ነው ልመን ሻውልና ዳዊትን ቀጸላን አለቅም ብሏል። ዘመነ ካሴ እንግዲህ ከወሎ ወደ ጎጃም መመለሻ እጅግ አዳጋሽ ሆኖበታል። በተለይ የነዚህ አደረጃት የነ ደረጀ በላይ፣ መክተው ማሞ፣ እስክንድር ነገ ጌታውን አስራደን እያሱ አባት መቶ አለቃ ማስረሻ እነዚህን ዘመነ ካሴ ያሳድዱ እንደነበር ይታወሳል። አሁን እነዚህ ጥሶ መምጣት ከብዶታል። ሌላኛው ደግሞ መከላከያ እግር በእግር እየተከታተለ መሆኑ ወደ ጎጃም መመለስ እንግዲህ እጅግ እንደ ከበደው መረጃዎች ይወጣ ይገኛል። ለጊዜው ግን ከምሬ ወዳጅነ ጋር እንደሚቆይ ነው መረጃዎች የወጡት የሚያመላክተው። ሌላኛው በባህር ዳር እንግዲህ ሲንቀሳቀስ የነበረ ቀበሌ 14 ልዩ ቦታው ልደታ ተብሎ የሚታወቅ አንድ ግለሰብ ፈንጅ ሊያጠምድ ሲባል እንግዲህ ደህንነቶች እንግዲህ በደረሳቸው መረጃ መሰረት ነው በመከላከያ እንግዲህ በቁጥጥር ስር እየዋለው ማለት ነው ሽብርፍ ተግባር በመፈጸም ላይ ተሰማርተው ያሉት ሰርጎ ገቦችን ነው እንግዲህ ደህንነቶች እንግዲህ በደረሳቸው ጥቁማ መሰረት ተከታተለው እግር በግር ሙሉ እስከነ ሙሉ እጅ ከፈንጅ ነው በቁጥጥር ስር ውሏል ማለት ነው። እጅግ በሚገርም ሁኔታ እንግዲህ ፋኖ አሁን ቅርጹን እየቀየ ሁለት አይነት መንገድ እዞ ይገኛል። በተለይ አማራ ህዝባዊ ሀይል አሁን ዘመን የመሰረቱት እና አሁን ደግሞ በአዲስ ቅርጽ መሰረት ዞ የመጣው በነ ደረጀ በላይ ከተማሞ መከተማሙ እስክንድር ነጋ፣ ጌታ አስራደ፣ እያሱ አባት እና መቶ አለቃ ማስረሻ የሚገኝበት ሌላኛው የፋኖ አደረጃጀት አሁን ስልጣን ይሰጣሉ። ስለዚህ ወደ ለየለት እንዳይገባ እጅግ እየተፈራ ይገኛል። ሌላኛው የምናልፈው የፓኪስታንና የህንድ ጉዳይ እጅግ የዓለምን ትኩረት የሳበ ጉዳይ ሆኖ ተገኝቷል። አዲሱ የዓለም ትኩረት የሳው የፓኪስታንና የህንድ ጦርነት በተለይ አሁን የተቀሰቀሰው ግጭት ወደ ሙሉ ጦርነትን ተመልሰው ይገባሉ የሚል ስጋት ተፈጥሯል። ከ አንድ ነጥብ አራት ሚሊዮን በላይ መደበኛ ሰራዊት ያላት ህንድ ወይም ደግሞ አክቲቭ ሚሊታሪ ፓወር ተብሎ የሚታወቀው ያላት ዝግጁ የሆነ ወታደራዊ ሀይል ያላት እጅግ ግዙፍ ማለት ነው። አንድ ነጥብ አራት ሚሊዮን ወይም 1 ሚሊዮን አራት መቶ ሺ አክቲቭ ፓወር ያላት ህንድ በግሎባል ፋይር ካላቸው አገራት ከአራተኛ ደረጃ ላይ ትገኛለች። በዓለም ማለት ማለትም በዓለም በአራተኛ ደረጃ የምትገኝ ግዙፍ ወታደር አቅም ያላት ህንድ። ሌላኛው ጉዳይ ፓኪስታን ደግሞ 654 ሺ መደበኛ ሰራዊት በመያዝ በወታደር አቅም ከአለም እንግዲህ በ12ኛ ደረጃ ላይ ትገኛለች። ህንድ በ2024 ብቻ የመከላከያ ሀይሏ ከ86 ቢሊዮን ዶላር በመመደብ የፓኪስታን ዘጠኝ እጥፍ የሚበልጥ ገንዘብ ማውጣቷ ተታውሷ ማለት ነው። ይህ ብቻ ሳይሆን እንግዲህ ስለሆነም እንግዲህ ኢንተርናሽናል ፒስ ኢንስቲትዩት መረጃ ያመለክታል። ይህ ባወጣው በአዲሱ መሰረት ነው የሚያመለክተው። እንግዲህ በተለይ የምድር ኃይል ደግሞ ተብሎ የሚታወቀው ይህንድ 4200 ታንኮች አላት፣ 4200 ታንኮች 150 ሺህ ብረት ለበስ ተሽከርካሪዎች ደግሞ አሏት። እጅግ የሚገርመው ከፓኪስታን ጋር ሲወዳደር ፓኪስታን 2600 ታንኮች እጥፎ ነው የሚያደርጋት ማለት ነው። ወይም ደግሞ 18 ሺህ ብረት ለበስ ተሽከርካሪዎች እጅግ ሰሜና ምድር ያደርቀት ያላቸው እነዚህ ጦርነቶች እንግዲህ ወደ አውዳሚ እንዳይገቡ የዓለምን ትኩረት ስቧን በተለይ አሁን ያላትን ሚሊታሪ ግሎባል ሚሊታሪ ፓወራው መረጃዎችን እንደገና በአዲስ እያገላበጠው ይገኛል ማለት ነው። ይሄ ምክንያቱም ወደ ለየለት ጦርነት ይገባል ተብሎ ስጋት ተፈጥሯል። ሌላኛው ሶስት ኢትዮጵያውያን እንግዲህ በይመን ህይወታቸው ማለፍ ሆኖ የታወሰው ሶስት የአንድ ቤተሰብ አባላት ይመን የስደተኞች ማቆያ እያሉ የአሜሪካ በይመን ላይ በወሰደችው እርምጃ ህይወታቸው አልፏል። በቀይ ባህር ላይ የሚንቀሳቀሱ የምዕራባውያን የንግድ መርከቦች ላይ የሚፈጸሙ ጥቃት ምክንያት በማድረግ ምዕራባውያን እንግዲህ የወሰዱት ያለው እርምጃ የመን ሁቲ ታጣቂዎች ወታደራዊ እና ኢኮኖሚ ተቋማት ላይ አላማ በማድረጋቸው ነው የታወቀው። በዚህ ምክንያት እንግዲህ አንድ ቤተሰብ አባላት የሆኑ ሶስቱ ኢትዮጵያውያን ህይወታቸው ለዚህ ጥቃት ሰለባ ሆኗን እጅግ በጣም የሚያሳዝን ጉዳይ ነው። ምክንያቱ ምንም ህይወታቸውን ለመለወጥ እንግዲህ በስደት ላይ ያሉ በየመን እንግዲህ የሚገኘው ጊዜያዊ ማቆያ በዛ ህይወታቸው እንዳለፈ ነው። ሀገራችን ኢትዮጵያን ሰላም ያድርግልን ነው። ከሁሉም ከማንም በላይ በተለይ ደግሞ አሁን የፋኖ አደረጃጀት ያለበት ሁለት ጎራዞ መገኘቱ በዛ በላይ ደግሞ መከላከያ የክልሉን ሰላም ለማስጠበቅ እና ሰላምን ለማስፈን ያለ እየወሰደ ያለው እርምጃ ተደማምሮ ክልሉን ወደ ለየለት ኢኮኖሚ ውሽቀት ውስጥ ነው የሚገኘው። ስለዚህ መንግስት ያቀረብልን ሰላማዊ መንገድ መጠቀም ብልጠትም ለክልሉም ሰላም እረፍት ነው እላለሁ። በተለይ አፋድሞ ሆነ አሁን የተመሰርተው አዲሷ መሰረት የፋኖ ትጥቅ መንግስት ያቀረበልን ሰላማዊ መንገድ ብንጠቀምበት የሚል መልእክት ማስተላለፍ እፈልጋለሁ። በሌላ ቪዲዮ እስክንገናኘው